ብስሚላህ ራህማን ረሂም አሰላቱ ወሰላሙ ዓላ ረሱሊላሂ ሰለላሁ አለይህ ወሰለም። ያው እንግዲህ ወንድማችን ሙንሽድ ሙበረሱል ወንድማችን መሐመድ ሰዒድ የተዕዚያ ቦታ ላይ ነው እኛ የምንገኘው። እንሻላህ ትልቅ ዓላማ ይዘን ወደ እናንተ የመጣ ነው። ያው አንዳንድ ሀሳቦችን ወደ አህመድ ኑርዬ ልሰድላችሁና ከዛ በኋላ ተጨማሪ ሀሳብ ካለ እናካፍላችኋለን። እንሻላ ቪዲዮን ኮፒ ሊንክ ሼር ሪፖስት እያደረጋችሁ አዳርሱልን። ብስሚላህ ራህማን ራሒም አሰላም አለይኩም ወረህመቱላሂ ወበረካቱ ክብራትና ክብራን አድማጭ ተመልካቾቻችን እንግዲህ እንደሚታወቀው እንደ ሀገር ትናንት አንድ ወንድማችንን አተናል። ሙስሊሙማ ይህን ልጅ ማጣቱ በጣም ከባድ ነው፣ ለሁላችንም ሀዘን ነው። ሀዘኑ የጋራችን ነው። ይበልጥ ደግሞ ሀዘኑን ከባድ የሚያደርገው ሩጠው ያልጨረሱ ተምረው ያልጨረሱ አራት ልጆች አሉት። በተለይ ደግሞ የመጨረሻው ገና ስምንት ዘጠኝ ወሩ ነውና ቦታው ላይ ነው የምንገኘው። አልሐምድሊላህ በአማረ ሁኔታ ተሰጥቷል። ሁላችሁም አዝናችኋል። ዓለም ላይ ትልቅ እንቅስቃሴ ነው የተደረገው። ትናንትም ከትናንት ወዳም እኛ ሀዘን ላይ ነበርን። እንደዋሪዳ ቅስቀሳውንም አይተናል። እና አሁንም ቢሆን ዛሬ እዛው ደሴ ከነ መሐመድ ሰይድ ቤት ነው ያለ ነው። ልጆቹም እዚህ ነው ያሉት። ባለቤቱም ወንድሞቹም ሁሉም፣ ሁሉንም ዲስከስ አድርገን አውርተን ከባለቤቱም ከባለቤቱ ወንድም ጋር አውርተን ምን መደረግ አለበት የሚለውን ነገር ሐሳብ ተለዋውጠን የደረስንበት ደረጃ አለና እሱን ለእናንተ ዓለም ላይ ለምትገኙ ለመሐመድ ሰይድ ወዳጆች፣ ለወንድሞቹ፣ ለእህቶቹ፣ ለሁሉም ማስተላለፍ ስላለብን ነው። እጃዛ ፍቃድ አግኝተናል። እነዚህ ህጻን ልጆች ገና ሩጦ ያልጠግቡ ህጻናቶች፣ ያልተማሩ ነገ ከነገ ወዳ እንደሚጠይቋት እናቃለን። በእርግጥ ለአሁን ላይ ሰማቸው ይችላል፣ አባታችን የትን ያለው ሊሉ ይችላሉና፣ ግን ደግሞ ነገሮቹ ተመቻችተው ተስተካክለው ከኖሩ ቢያንስ ሀዘኑ እነዚህ የቲሞች ሀዘኑ የእኛም ሸክም ይቀለናል ብለን ስላሰብን ያሰብነው ሀሳብ አለና እንደሚታወቀው ወንድማችን መሐመድ ሰይድ ሙስሊሙ ማህበረሰብ በማገልገል ላይ ዲኑ ላይ ያተኮረ ነውና ዱንያ ላይ ደከም ያለ ነው። ቤትም የለውም ተከራይቶ ነው የሚኖረውና ቢያንስ እኛ ተረባርበን እነዚህን ህጻናቶች ሳይሰማቸው ከኪራይ ቤት ውጡ ግቡ ሳይባሉ የራሳቸው የሆነ ቤት መኖር አለበት ብለን ስላሰብን እናንተም አታሳፍሩንም እኛም በጋራ ተረባርበን ኢንሻአላህ ኃላፊነቱን እንወጣለን። እያዛ ፈቃድ አግኝተናል። ትናንት በተለያየ አቅጣጫ እየተንቀሳቀሱ ያሉ ወንድሞቻችን እንደ ሀገር አሉ። እነ አብዱረሂም አህመድ፣ እነ ነጃህ ሚዲያ፣ እነ አህመድ ወሎ ደሴ የተለያዩ ወንድሞቻችን ብዙ እንቅስቃሴ አድርገዋል። አልሐምዱሊላህ አሁንም እንዳይበርድ ማድረጋቸው ጥሩ ነው። ግን ደግሞ ዛሬ ማታ ሁለት ሰዓት ተኩል ላይ ሁላችንም በጋራ ሁነን እንሻአላህ የተወሰነ ውሳኔ አለ እሱ እስኪሞላልን ድረስ ተረባርበን ይህን ነገር መጠለያ እንዲያገኙ የምናደርግበት እድል እንፈጥራለን እሁን እናደርገዋለን ኢንሻአላህ እሁን ካደረግነው በኋላ ደግሞ በአጭር ጊዜ ውስጥ የተገዛውን ቤት ደግሞ ለእናንተ እናሳያችኋለን ወደ እናንተ እናቀርባለን ዛሬ ያው የመክፈቻ ንግግር ነው ያደረግነው መሃል ላይ የደረስንበትንም እናሳውቃችኋለን መጨረሻ ላይ ደግሞ የገዛነውም እናሳውቃችኋለን እስኪ ኡስታዝ ሰይድን ደግሞ ወደ እሳቸው ልምራችሁና አንዳንድ ሀሳብ ሐሳብ እንዲሰጧችሁ አደርጋለሁ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንግዲህ ትልቁ ጉዳይ ትልቁ ነጥብ ተነስቷል። እንሻላህ ማታ ሁለት ሰዓት ሁለት ተኩል ላይ ሁላችንም ሁሉም በያለበት ርብርብ አድርገን የታሰበውን ነገር እንዲሳካ ሁላችንም የበኩላችንን እናድርግ ነው። እንሻአላህ እንጠብቃችኋለን። የትንላ መርሃባ የወንድማችን ትልቅ አማና ነው ጥሎብን የሄደው ልጆች ነው ጥሎብን የሄደው። እኛ እንደ ወንድም ኃላፊነት አለብን ልጆቹን እንደ አባት መንከባከብ አለብን። ምናልባት ያው ልጅ ያላችሁ ሰዎች ታውቁታላችሁ፣ ስሜቱ በጣም ከባድ ነው። ጥሎብን የሄደው ኃላፊነት ሸክሙ በጣም ቀላል አይደለም እጅግ በጣም ከባድ ነው። ሁላችሁም እንድትረባረቡ ሁላችሁም የእሱንም ሩህ እንድታስደስቱ አላህ ጋርም ትልቅ ምንዳ እንድታገኙ፣ የቲም ልጆቹን አብረን ሆነን በጋራ እናሳድግ። ዓላማችን እንደምናሳካ ተስፋለን። ኢንሻአላህ እንደተባለው ሁለት ተኩል ላይ ሁላችሁም እንዳትቀሩ ኢንሻአላህ። በአብድራሂም እና በነጃ ሚዲያ ላይ ገቢ ማሰባሰቢያ ይደረጋል። እንዲሁም በኔ የቲክቶክ አካውንት እንገባለን ኢንሻአላህ። አደራችሁን፣ አደራችሁን፣ አደራችሁን።